ስንቶቻችን ነን ትክክለኛው ጊዜ ሲመጣ ሃሳባችንን ለመግለጽ የምንፈራው ውስጣችን ብዙ እውቀትና ችሎታ እያለ በራሳችን አለመተማመናችን ግን ህይወታችንን እንዲቆጣጠር ፈቅደናል ዛሬ ግን እንደ ዶክተር በራሴ ልምድ ሲሰሩ ያየማቸውንና በ24 ሰዓታት ውስጥ የውስጥ ኃይልሽን የምትገሊባቸውን ሶስት ሚስጥሮችን ላካፍልሽ ፈልጋለሁ እነዚህ ትልልቅ ውሳኔዎች ሳይሆኑ ወዲያውኑ ውጤት የምታይባቸው ተግባራዊ ልምምዶች ናቸው እንግዲያው አዲስ በራስ መተማመን የተሞላ ህይወት ለመጀመር ተዘጋጅ ምስጥር አንድ የሰውነት ቋንቋሽን ቀይሪ። የመጀመሪያውና ብዙ ጊዜ ችላ የምንለው ምስጥር የሰውነት ቋንቋ ቦዲ ላንጉች ነው። በራስ መተማመን ሲጎድለን ትከሻችን ይጎብጣል፣ አይናችንን ወደታች ታች እናደርጋለን እና ድምጻችን ይቀንሳል። ሰውነታችን በተፈጥሮ ውስጣችን ያለውን ስሜት ይገልጻል። ነገር ግን ነገሩ በተቃራኒውም ይሰራል። የሰውነትሽን አቋም በመቀየር ስሜትሽን መለወጥ ትችያለሽ። እንዴት ተግባራዊ እናደርገዋለን? የኃይል አቋቋም ፖወር ፖዝ፣ ቀጥ ብለሽ ኩሚ ወይም ተከምቺ። ትከሻሽን ወደ ኋላ ሰብሰብ አድርገሽ፣ ደረትሽን ወደ ውጪ ገፋ አድርገሽ፣ ራስሽን ቀና አድርገሽ ኩሚ። በሃርቫርድ ዩኒቨርሲቲ ፕሮፌሰር የሆኑት ኤሚ ከዲ ያደረጉት ጥናት እንደሚያሳየው ይህን የኃይል አቋም ለአንድ ወይም ለሁለት ደቂቃ ብቻ ስቲጂ፣ በራስ መተማመንን የሚያመጡ የቴስቶስትሮን ሆርሞን መጠኖች እንደሚጨምሩ፣ እንዲሁም የጭንቀት ሆርሞኖች የሆኑት የኮርቲሶል መጠኖች ደግሞ እንደሚቀሱ አረጋግጠዋል። ይህ በአእምሮሽ ውስጥ የጥንካሬና የብቃት ስሜት እንዲፈጠር ይረዳል። የአይን ንክኪ አይ ኮንታክት ፍጠሪ። ከሰዎች ጋር ስታወሪ በቀጥታ አይናቸውን ተመልክሽ። ይህ በራስ የመተማመን ምልክት ሲሆን አብሮሽ ላለው ሰውም እየሰማው ነው አክብርሻለሁ የሚል መልእክት አስተላልፊያለሽ። የአይን ንክኪ ለመጀመር ከከበደሽ መጀመሪያ ለአጭር ጊዜ ተመልከሽና ቀስ በቀስ ጊዜውን ጨምሪ። በርካታ የስነልቦና ጥናቶች እንደሚያረጋግጡ ተገቢና ዘላቂ የሆነ የአይን ንክኪ በራስ መተማመንን፣ እምነትን እና ሰዎችን የመቀራረብ ችሎታን ይጨምራል። ይህ ድርጊት በአንጎል ውስጥ የኦክሲቶሲን መጠንን በመጨመር በራስ መተማመንን ይገነባል። በፈገግታ ሰዎችን አናግሪ። እውነተኛ ፈገግታ ፊትሽን ያበራል። አንቺንም ሆነ አብሮሽ ያለውን ሰው ያረጋጋል። ፈገግታ በውስጥሽ ያለውን ጭንቀት በመቀነስ የበለጠ ሰዎችን የመቅረብ እና በራስ የመተማመን ስሜት እንዲሰማሽ ያደርጋል። በካንሳስ ዩኒቨርሲቲ የተደረገ ጥናት እንደሚያመለክተው ፈገግታ በጭንቀት ውስጥ በምትሆኚበት ጊዜም እንኳ የልብ ምትን በመቀነስና የአእምሮ የጭንቀት ምላሽን በማረጋጋት ሰውነታችን ዘና እንዲል ይረዳል። ይህ በቀጥታ በራስ መተማመንሽን ከፍ ያደርጋል። እነዚህን ትናንሽ ለውጦች ዛሬውኑ በመጀመር የውስጥሽ ስሜት በፍጥነት እንዴት መለወጥ እንደምትችል ትገረሚያለሽ። ምስጢር ሁለት፣ ትንንሽ ድሎችን አክብሪ። ሁለተኛው ምስጢር ደግሞ ትንንሽ ድሎችን ማክበር ነው። ብዙ ጊዜ በራሳችን ለመተማመን ትልቅ ነገር እስክንሰራ ድረስ እንጠብቃለን። ነገር ግን በራስ መተማመን የሚገነባው ትንሽ ተግባራትን ስንፈጽም እና ለራሳችን እውቅና ስንሰት ነው። እንዴት ተግባራዊ እናደርገዋለን? ቱ ዱ ሊስት አዘጋጂ። በየቀኑ አምስት ትናንሽ እና በቀላሉ የሚፈጸሙ ነገሮችን ብቻ ጻፊ። ለምሳሌ አልጋዬን አነጥፋለው፣ አንድ ጓደኛዬ ጋር ደውላለው ወይም ለአስር ደቂቃ ያህል እሮጣለሁ። የምናደርጋቸውን ነገሮች በዝርዝር መጻፍና እያንዳንዱን ተግባር መጨረስ በአእምሮ ውስጥ ዶፓሚን የተባለውን ጥሩ ስሜት የሚሰጥ ኬሚካል እንዲለቀቅ ያደርጋል። በቴሬሳ አምባይል እና በሌሎችን በተደረጉ ጥናቶች ይህ የዶፓሚን መለቀቅ የተጠናቀቁ ስራዎች የሽልማት ስሜት እንዲሰማን በማድረግ የውስጥ ተነሳሽነትን እና በራስ መተማመንን ይገነባል። እያንዳንዱን ተግባር ስትፈጽሚ መጨረስሽን የሚያመለክት ምልክት አድርጊበት። ተግባርሽን ስትጨርሺ ከዝርዝርሽ ላይ ምልክት ማድረግሽ አእምሮሽ የድል ስሜት እንዲሰማ ያደርጋል። ይህ ቀስ በቀስ በራስ መተማመንሽን ይጨምራል። ራስሽን አወድሺ። ይህን አደረጉ! ብለሽ በኩራት ለራስሽ ንገሪ። ምንም ያህል ትንሽ ቢመስልም በራስሽ ላይ ያለሽ እምነት እንዲጨምር ያደርጋል። አምባይል ባደረገችው ፕሮግረስ ፕሪንስፕል የተባለው ጥናት እንደሚያሳየው ሰዎች በትንንሽ ነገሮችም ቢሆን መሻሻል ሲያዩ የበለጠ ተነሳሽነትና በራስ መተማመን ይሰማቸዋል። ራስን ማሞገስና ትናንሽ ድሎችን ማክበር ይህን የቅድመ ዕድገት ስሜት ያጠናክራል። እነዚህ ትንንሽ ድሎች ሲደማመሩ ትልቅ ነገር የማድረግ ችሎታ እንዳለሽ ማየት ትጀምሪያለሽ። በራስ መተማመን የሚገነባው ግዙፍ ዝላዮችን በመዝለብ ሳይሆን ትንንሽ እርምጃዎችን በየቀኑ በመውሰድ ነው። ምስጢር ሶስት ያስተሳሰብ ለውጥ አልችልምን ወደ ልሞክረው እችላለሁ ቀይ። የመጨረሻውና እጅግ በጣም ወሳኝ ምስጢር ደግሞ ያስተሳሰብ ለውጥ ነው። በራሳችን ላይ ያለን እምነት በእጅጉ በውስጣችን በሚኖረን ንግግር ላይ ይወሰናል። አልችልም፣ እኔ በቂ አይደለሁም፣ ሌሎች ከኔ ይሻላሉ የምንል ከሆነ የራስ መተማመናችንን እንቀንሳለን። እንዴት ተግባራዊ እናደርገዋለን? አሉታዊ ሐሳቦችን አስተውይ። በራስሽ ላይ አሉታዊ ነገር ልትናገሪ እስቲ፣ ወዲያውኑ አሁን ራሴን እየጎዳሁ ነው ብለሽ ለራስሽ ንገሪ። ሐሳቡን ቀይሪው። አልችልም ከማለት ይልቅ ምናልባት አሁን ላይ ባልችልም ለመማርና ለመሞከር ግን ዝግጁ ነኝ፣ ወይም ሞክረውና ውጤቱን አያለሁ በይ። እየተማርኩ ነው የሚለውን ቃል ስተትን እንደ መማሪያ መንገድ ተመልከሽ እንጂ እንደ መጨረሻ ውድቀት አድርገሽ አትቁጠርም። በስታንፎርድ ዩኒቨርሲቲ ፕሮፌሰር የሆኑት ካሮል ድዌክ ያካሄዱት የእድገት አስተሳሰብ ግሮዝ ማይንሴት የተባለው ጥናት እንደሚያሳየው ሰዎች የራሳቸውን ችሎታ የማዳበር አቅም እንዳላቸው ሲያምኑ ከተግዳሮቶች አይሸሹም፣ ከስተታቸው ይማራሉ እና በመጨረሻም የበለጠ ብራስምታመ ይገነባሉ። ይህን አስተሳሰብ መቀበል አሉታዊ ውስጣዊ ንግግርን ወደ ገንቢ አስተሳሰብ ይቀይራል። አውንታዊ የራስ ምስል ፍጠሪ፣ ጠንካራ ጎኖችን አትርሺ። ሌሎች በአንቺ ላይ የሚያዩቸውን መልካም ነገሮች አስቢ። በስነልቦና ባለሙያ ማርቲን ሴሊግማን የሚመራው አውንታዊ ሳይኮሎጂ ጥናት ሰዎች በራሳቸው ጠንካራ ጎኖች ላይ ሲያተኩሩ እና በአውንታዊ ነገሮች ላይ ሲያርፉ የደስታ ስሜታቸው እንደሚጨምር እና በራስ መተማመናቸው እንደሚገነባ አረጋግጠዋል። ይህ በአስቸጋሪ ሁኔታዎች ውስጥ የመቋቋም አቅምን ይጨምራል። ይህ ያስተሳሰብ ለውጥ በአንዴ ላይሆን ይችላል ልክ እንደ ጡንቻ ልምድ በየቀኑ ልምድ ማድረግን ይፈልጋል። ነገር ግን በራስሽ ላይ ያለሽ እምነት ሲለወጥ ሕይወትሽን ህይወትሽን የምትመለከችበት መንገድም ይለወጣል። እንግዲህ እንደ ተመለከትሽው በራስ የመተማመን ህይወት ከማለም በላይ በእጃችን ውስጥ ባሉ ቀላልና ተግባራዊ እርምጃዎች የሚገኝ ነው። ዛሬ ያወራናቸው ናቸው እነዚህ ሶስት ሚስጥሮች የሰውነት ቋንቋሽን መቀየር፣ ትንሽ ድሎችን ማክበር እና ያስተሳሰብ ለውጥ ማድረግ ትልልቅ ውጤቶችን የሚያመጡ ትንሽ ልምዶች ናቸው። አስታውሺ፣ በራስ መተማመን አንድ ጊዜ የምታገኙ ነገር ሳይሆን በየቀኑ የምትገነቢው የውስጥ ጡንቻ ነው። እነዚህ ሚስጢሮች ዛሬውኑ በመተግበር በ24 ሰዓት ውስጥ የራስሽን ለውጥ ማየት ትጀምሪያለሽ። ዋናው ነገር መሞከር እና ለራስሽ ዕድል መስጠት ነው። የመጨረሻ ሐሳቤ፣ በራስ መተማመንሽን ከሌሎች ሰዎች አስተያየት ሳይሆን ከውስጥሽ ከሚመነጨው እውነት ላይ ተመስርተሽ ገንቢ። አንቺ ራስሽ የመተማመንሽ ምንጭ ነሽ። ይህን ቪዲዮ ከወደድሽውና በራስ የመተማመን ጉዞሽ ላይ ጠቃሚ ሆኖ ካገኘሽው እባክሽ ላይክ አድርጊው፣ ለሌሎችም እንዲደርስ ሼር አድርጊውና ተጨማሪ የጤናና የህይወት ምክሮችን ለማግኘት ሰብስክራይብ ማድረግሽን አትሽ። ከዚህ በታች ባለው የኮሜንት ክፍል ውስጥ ዛሬ ካወራናቸው ሦስት ሚስጥሮች ውስጥ የትኛው ይበልጥ እንደነካሽ ወይም የትኛውን ዛሬውኑ ለመሞከር እንዳሰብሽ ንገሪኝ። ሐሳብሽን መስማት እወዳለሁ። እስከሚቀጥለው ቪዲዮ ድረስ በራስ መተማመን የተሞላ ህይወት እመይሻለሁ።